ዒድን ስናከብር የኢትዮጵያውያንን የአብሮነትና የመረዳዳት መልካም እሴቶች በማንጸባረቅ ነው ሲሉ የአዳማ ከተማ የእስልምና እምነት አባቶች ተናገሩ። 1446ተኛው የዒድ አል ፈጥር በዓል በአዳማ ከተማ ዑመር መስጂድ በተለያዩ ሃይማኖታዊ ክንውኖች ተከብሯል። ዘጋቢያችን በለጠ ታረቀኝ ደግሞ በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን በቀጥታ መስመራችን ላይ ይገኛል። በለጠ እንዴት ቆየ እንግዲህ የዒድ አል ፈጥር በዓል በአዳማ ከተማ አንተ በምትገኝበት እየተከበረ ነው። በዓሉ እንዴት ባለ ሁኔታ እየተከበረ ነው? መረጃዎችህን አጋራን። አመሰግናለሁ ፈትያ። እንደምን ዋላችሁ አድማጭ ተመልካቾቻችን። ቀደም ብለሽ እንዳነሳሽው እንግዲህ 1446ኛው የኢዳል ፈጥር በዓል በመላው የኢትዮጵያ አካባቢ በተለያዩ ሁነቶች ሲከበር ውሏል። በዚህ በአዳማ ከተማም በኡመር መስጂድ የሃይማኖቱ ተግባራት የሚከወኑበት ሁነት ሲደረግ ቆይቷል። በዚህ በኡመር መስጅድም የእምነቱ ተከታዮች የሃይማኖት አባቶችና የባሉ ታዳሚዎች በድምቀት በተለያዩ በሶላትና በስግደት በዓሉን አክብረዋል። እንግዲህ የአማራ ሚዲያ ኮርፖሬሽን በቦታው ተገኝቶ እንግዲህ ለአድማጭ ተመልካቾቹ ሁነቱን ሲያደርስ ቆይቷል። እንግዲህ የሃይማኖት አባቶችና የባሉን ታዳሚዎችም የአማራ ሚዲያ ኮርፖሬሽን አሚኮ አነጋግሯል። የሃይማኖት አባቶቹ እንደተናገሩት ረመዳንን ስናከብር ረመዳን ጾምን ስንጾም ከአምላክ ጋር ለመታረቅ በይቅርታ በጾም በጸሎት ለሀገር ሰላም አንድነት ድዋ ስናደርግ ቆይተናል። ኢድንም ስናከብር ኢትዮጵያውያን አብረው የመጡባቸውን መልካም ሴቶችን በአብሮነትና በአንድነት ከሌሎች ሃይማኖት አባት ሃይማኖት ተከታዮችም ጋር በህብረት እናከብራለን ብለዋል። እንግዲህ ሀዘንም ደስታም የሚያምረው ሀገር ሰላም ሲሆን ነውና በጾም ወቅት ያደረግነውን ሀገር ሰላም እንዲሆን ወደፊትም አጠናክረን እንቀጥላለን ብለዋል። ከዚህ በተጨማሪ እንግዲህ በኦሮሚያ ክልል የምስራቅ ሸዋ ዞን ዋና አስተዳዳሪ አቶ አባቡ አቆም በመርሃ ግብሩ አግኝተናቸው አነጋግረናቸዋልና እሳቸው እንደተናገሩት የሙስሊሙ ማህበረሰብ እንግዲህ በዚህ በረመዳን አንድ ወር ውስጥ በጾም በጸሎት የሀገር ሰላም አንድነት እንዲጠናከር አስተዋጽኦ ሲያደርጉ እንደቆዩ ገልጸው፣ ይህ ለሀገር ሰላም አንድነት የሚደረገው መልካም ተግባርም ከጾሙ በኋላም ተጠናክሮ መቀጠል እንዳለበት ከሌሎች የሃይማኖት ተከታዮችም ጋር አብሮነትን አጠናክረው መቀጠል እንዳለባቸው ነው የተናገሩት። ፈትያም ዘጋቢያችን በለጠ ታረቀኝ ከአዳማ ከስፍራው ተገኝተ በዓሉ ምን እንደሚመስል ላደረስከን መረጃ እናመሰግናለን። መልካም ጊዜ ይሆንልህ።